ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም። በአካባቢው የሚንቀሳቀሰው ታጣቂ ቡድን ለከፍተኛ እንግልትና ስቃይ እየዳረጋቸው መሆኑን በሰሜን ወሎ ዞን የግዳን ነዋሪዎች ተናገሩም። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴንን ጨምሮ ከፍተኛ የመከላከያና የመንግስት የስራ ኃላፊዎች ከወረዳው ነዋሪዎች ጋር በወቅታዊ ጉዳዮች ዙሪያ ውይይት አካሂደዋል። ተጨማሪውን ከደጀን አምባቸው እንከታተል። ከፍተኛ የመንግስት የሥራ ኃላፊዎች በሰሜን ወሎ ዞን ግዳን ወረዳ ከልዩ ልዩ የማህበረሰብ ክፍሎች ጋር በሞጃ ከተማ ውይይት አካሂደዋል። ነዋሪዎቹም በታጠቁ ኃይሎች ዘረፋ፣ እንግልት፣ መታገትና ግድያ እየደረሰባቸው እንደሚገኝ በውይይቱ አንስተዋል። አምቡላንስ ተቃጥሏን፣ ተዘርፏን፣ ጤና ጣቢያ ወድሟን፣ በመቀጠል የተማረ ዜጋ አማራ ላይ እንዳይፈጠር ትምህርት ቤት ተዘግቷን፣ ትምህርት ቤቶች ፈራርሰዋል የፊቲሲዎች ፈራር ሰዋን ተማግደዋን ተቆስቁሰዋል። ነጋዴው እንዴት ብሎ ሰርቶ ይንጣ እየታገተ ነው ያለው። እኛም ዘመድ ልንጠይቅ ስንል አገኘህማ የብልጽግና ተላላኪ ናቸው በቃ ልንታገተነ እንግዲህ ወዲያ አሁን ዛሬ አይተናገዱም። ዜሮ አራት ዘመድ ያለኝ መቅበር አልችልም። መቀነት እየተፈታ ነው። አታገተ መቶ ሺህ ብር አንጡ ነው። የግዳን አርሶ አደር መሳሪያ አለው ነበረው። ክላሽ ነበረው፣ ስኪ ነበረው፣ ረዝም ረዝ ምንሽር ነበረው። ወስደው ጨርሰውታል ነገ እንዳ ሲል ለጥላት ያስረከበው የግሉ እኮ ነው። የመንግስቱም አንድ በገቡበት በተወድ ማደሱ የግሉ በአፍ ደገዛ ሙሉ መሳሪያ ተወስዷል። ተገለው እንኳ ቀብራቸውንና ቀብራቸው ቤተሰባቸውን እንዳያይ መረጃ እንዳይገኝ ጭምር ሆኖ ተቀብረው ከተቀበሩ በኋላ እንዳይወራ ተደርጎ 310 ሺህ ብር አላንጡ ተብሎ 310 ሺህ ብር ነው ተቀበሉን። እዚህ በላይ ምን አለ? ከሞተ በኋላ ምንድን ነው ሬሳ ይበላል። ሰዎች አይደለም። የእኛ ናቸው ብለናል። ምን የኛ ናቸው? እነዚህ በአማራ ህዝብ ስም እየማሉ ለህዝቡ እንታገላለን የሚሉት እነዚህ የታጠቁ ኃይሎች የህዝቡን ንብረትና ሀብት እያወደሙ ለማን እንደሚታገሉ ግራ እየገባቸው እንደሆነ ነዋሪዎች በምሬት ያነሳሉ። አርሶ አደር እንዳይዘራ መዳበሪያ መዝረፍ ለአማራ መቆም ነው? አምቡላንስ ማቃጠል፣ መዝረፍ ለአማራ መቆም ነው? አይደለም። በግ ያልተነዳበት የለም። ይሄ ነው እንዲህ። ምን አይነት ትግል ነው ይሄ ትግል? የዘጋ ወንድሙን ንብረት በማውደም ከዚህ አኳያ ይሄ ስርዓት ሊበጅለት ይገባል። እስካሁን የምንችለውን አድርገናል፣ መክረናል፣ ዘክረናል። ከዚህ በኋላ ግን ከዚህ የበለጠ ትዕግስት ሊኖሩ መንግስት አይገባም። ትናንትም ወንድሞቻችን እንላቸዋለን እንደ አዋረዱን ወንድሞቻችን። አይደለም የአማራ ይሄ አይደለም፣ ይሄ አይደለም። አማራ ሰርቶ መብላት፣ አገር መቀየር፣ የማይሰሩትን ማሰራት የሚችል ነው እንጂ አማራ ህዝብ የአማራ ወጣት ከባዳ ጋር ተለጥፎ

የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የጽንፈኛ ቡድኑን እኩይ ተግባር በማንሳት ሰላምን ለማስፈን ግን በህብረተሰብና በመንግስት መካከል ጥብቅ ትስስር መፈጠር አለበት ነው ያሉት። ሀቀኛ የሆነ የመንግስትና የህዝብ ንግግር መፈጠር መቻል አለበት። ይሄ ሀቀኛ የሆነ የህዝብና የመንግስት ጥምረት፣ ሀቀኛ የሆነ የህዝብና የመንግስት ቅንጅት ሲፈጠር የማይላላ በየትኛውም ሁኔታ የማይሸፍር የህዝብ አደረጃጀት እና ያ የህዝብ አደረጃጀት የራሱን ሰላም የራሱን ልማት በራሱ አደረጃጀት የሚመራ እንዲሆንም ያደርጋል። ሁለተኛው ህዝብን የሚመሩ የሚገቡ አደረጃጀቶች አሉ። የሃይማኖት ተቋማት በቀሳውስቱ በሺዎቹ ሊወከል ይችላል። የሽምግልና አደረጃጀቶች እነዛ ሊሞቅች እናንተ ጋር ያለው አቅም እናንተ ጋር ያለው ጉልበት እናንተ ጋር ያለው ትብብር ጥቅም ላይ ከዋለ ጥላት አንድ ያለ መንግስት በሆደ ሰፊነት ሁሉንም የሰላም አማራጮች ተጠቅሟል ያሉት ምክትል ርዕሰ መስተዳደሩ ከዚህ ውጭ ጠበቅ ያለ ህግ ማስከበር ስራ ይሰራል ነው ያሉት። ተናጋሪዎቹ እንዳላችሁት ቆምጨጭ ብሎ ቆፍጠን ብሎ ህዝብ ካአሁነም ህግ ማስከበር ነው የመጨረሻው። የተባለው ነገር ህግ ማስከበር የሰካ እናስከብራለን። የሰላም አማራጮች አሁንም ዝግ አለመሆናቸውን ምክትል ርዕሰ መስተዳደሩ አንስተዋል። ሰላሙ እየተረጋገጠ ሲመጣም በህብረተሰቡ የሚነሱ የልማት ጥያቄዎች በቅደም ተከተል መልስ ያገኛሉ ብለዋል። የትምህርት ቤቱን ውጤታማነት ለማስቀጠልና በሀገር አቀፍ ደረጃ ከፍተኛ ውጤት ለማምጣት መዘጋጀታቸውን የይሁን የወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት ተማሪዎች ተናገሩም። ትምህርት ቤቱ በ2017 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና 52 ተማሪዎችን እንደሚያስፈትን አስታውቋል። ከድራሊ ተጨማሪ ዘገባ አለው። ባለፉት ሶስት አመታት በተሰጡ የ12ተኛ ክፍል ብሔራዊ ፈተናዎች ሁሉንም ያስፈተናቸውን ተማሪዎች ወደ ዩኒቨርሲቲ ማሳለፍ ችሏል። ባለፉት ሶስት አመታት ከተሰጡ ፈተናዎች ደግሞ በአንዱ አመት ከፍተኛው ውጤት የተመዘገበው በሀገር አቀፍ ደረጃ በዚህ ትምህርት ቤት ነበር፣ በይሁኔ ወልዱ መታሰቢያ ደሴ ልዩ አዳሪ ትምህርት ቤት። ይህ ትምህርት ቤት በዘንድሮ አመት 52 ተማሪዎችን ለ12ተኛ ክፍል ብሔራዊ ፈተና የሚያስፈትን ይሆናል። አሚኮ በትምህርት ቤቱ ቅጥር ግቢ ተገኝቶ ያነጋገራቸው የ አስራ ሁለተኛ ክፍል ተፈታኝ ተማሪዎችም የትምህርት ቤቱን ስም ለማስቀጠልና ከፍተኛ ውጤት ለማምጣት ጥረት እያደረጉ መሆናቸውን ነው የገለጹት። ከመስከረም ጀምረን ዝግጅት ጀምረናል። ያው መምህራኖቻችንም በደምብ ድጋፍ ያደርጉልናል። እኛም እርስ በርሳችን እየተደጋገፍን አሪፍ ለመስራት እስካሁንም እየተዘጋጀን ነው። የአሁኑ ጊዜው ደርሷል። ከሳምንት ሳምንት ምናምን የቀረው እኛም እንግዲህ ይህን የትምህርት ቤቱን ስና ለማስጠበቅ እየሞከርን ነው። ከመስከረም ጀምሮ ቅድም እንዳሉት እየተዘጋጀና ያለ ነው። መምህራንም ደግሞ የተሻለ ከባለፈው ዓመት የተሻለ ውጤት እንድናመጣ የተለያዩ ነገሮችን እገዞችን እያደረጉልን ያሉት። አሁን በእውነት ለመነጋገር እኔ እስካሁን ከመጣው ውጤት በላይ ለመስራት ነው እንጂ አዛብታዊ ለመስራት አላስብም። ፈተናው በኦንላይን የሚሰጥ በመሆኑ ለዚህም በቂ ዝግጅት ማድረጋቸውን ነው የገለጹት። በአይሲቲ ክላስ ፕራክቲስ እናደርግን የቆየ ነው እስካሁን ድረስ ፕራክቲስ እያደረግን የኦንላይን ጥያቄዎች የሚለቀቋሉ ለፕራክቲስ እነዛን ስንሰራን የቆየ ነው። ኦልሬዲ ተለማምደን ጨርሰናል። ዝግጅት አድርጉ ከተባለበት ጀምሮ እያደረግን ያለ ነው። ሙሉ በኦንላይን የሚሰጡ ፈተናዎችን ወስደናል እና ሙሉ ዝግጅት ጨርሰናል። አሁን የትምህርት ቤቱ ርዕሰ መምህር አቶ በለጠ ሀይሌ እንደገለጹት ተማሪዎቹ ከዚህ በፊት ከተመዘገበው የተሻለ ውጤት ያስመዘግባሉ ተብለው የሚጠበቁ ናቸው ብለዋል። በሀያ አስራ ሰባት አምሳ ሁለት ተማሪዎች እናስፈትናለን የነበረውን ውጤታማነት ለማስቀጠል ከዚህ በፊት ያሉትን ውጤታማ ያደረጉትን ስራዎች ነው እየቀጠል ነው ያለነው። የተፈጥሮ ሳይንስም የማህበራዊ ሳይንስም ከስድስት መቶ ነው የሚፈተኑት። አሁንኛ እቅዳችን ቢያንስ ሰማኒያ ፐርሰንቱ አርባው ተማሪ አምስት መቶና በላይ ያመጣል ያመጣሉ ደግሞ በመሰረቱ እንደ ክፍል ውጤታቸው ከሆነ የሚያስገርም ነገር ነው። አሁን ዘንድሮ ያየነው አንድ አምስት ስድስት ተማሪዎች እንግሊዝኛ መቶ ነው ከመቶ መቶ ነው፣ ሂሳብም መቶ ነው፣ ፊዚክስም መቶ ነው፣ ኬሚስትሪም መቶ ነው፣ ባዮሎጂም መቶ ነው እና የተሻለ ውጤት ይመጣል ብለን እንጠብቃለን። የዚህ ዓመት ተፈታኝ ተማሪዎች ከፍተኛ አቅም ያላቸው መሆናቸውን የተናገሩት ርዕሰ መምህሩ ተማሪዎችም ሰፊና በቂ የንባብ ጊዜ እንዲያገኙ መደረጉንም ነው ያስረዱት። በዚህ መሰረት ልጆቹ ሰፊ የጥናት ጊዜ እንዲሰጣቸው ይፈልጋሉም፣ ጎበዝ ተማሪዎች ስለሆኑ ስለሚፈልጉ ሰፊ የጥናት ጊዜ ሰጥተናቸዋል። ሁለተኛ ማንም ቴክኖሎጂ የሚያቅተው ተማሪ እንደሌለ ኮንፊርም አድርገዋል እነሱ እያንዳንዳቸው ትምህርት ቤቱ ተማሪዎች የተሻለ ውጤት እንዲያመጡ የአይሲቲና የቤተ መጻሕፍትን ጨምሮ በፈለጉት ሰዓት እንዲጠቀሙ እድል እንዳመቻችላቸውም ጨምረው ገልጿል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አድረስን። ከዜናዎቹ ጋር ሰላሀዲን ሰይድ ቆይታ አድረግኩኝ። በያላችሁበት መልካም ጊዜ